ሰላም እንደምናችሁ። ዛሬ የጓደኛዬ ልደት ነው እና የቤቴ የልደት ነው። እኔ ጋ ነው ደግሞ አጋጣሚ ያደረችው ቤት እና እንዴት ሰርፕራይዝ ማድረግ እንዳለብኝ አላውቅም። እስኪ ጀምር። የሰርፕራይዝ ሰው አይደለሁም። ማታ መብራቶች በደንብ ያረጋገጡት ክለቷ እንደሆነ ሳም ሹር አልነበርኩ። ጃጅ እንዳታደርጉ። እንግዲህ የጓደኛሽን ልደት ሳታይ የሁሉንም አላውቅም የማንንም አላውቅም። እንትን ላይ ልክ አይደለውም። ጥሩ ፕላን የነበረው ጂም ቤት ጅም ሊመዘገብ ነበር እና ጅም ሰርች ትልቅ ሀሳብ እና እኔ በቃ ነገር ብዙም ሰርፕራይዝ መደረግም ደስ አይለኝም። ሰርፕራይዝ ማድረግ ነገር ስራ ይመስለኛል። ችግር የለም። ችግር ምን አድርገን ነው ሰርፕራይዝ? ምን አርጋት? ኬክ ገዝተን ነዋ። ኬክ ገዝተን በቃ እንትን ብለን ምናምን። እንዴት ነው የሚሆነው? ዝም ብለን ለማስጠንቀጥ ነው አሁን ላይ። በኋላ ወተን ራስ ምናምን መጋበዚ አይቀርም። ስጦታ ደግሞ አላሰብኩም ጭራሽ። ገና አሁን በቅርቡ ስለነገርሽኝ አምሮ የመጣ ነገር የለም። ቸኩዬ ደግሞ ዝም ብዬሽ ምንም ነገር አልገዛም። ስጦታ ስሰጥ ሚ ፐርሰናሊ ልደት ስለረስለሆነ ምናምን ሳይሆን

ሩዝ ምናምን በገዛ ደስ ይለኛል። እንደ እንትን ምንድን ነው ብርቱካንና ማንተን ምናምን ባረገ ደስ ይለኛል። ሙዝ ቆረጥ ቆረጥ ቆረጥ አድርጌ ቆጭ ቆጭ ቆጭ አርጌ እየጠበቁ ነው። ሼክ ተገዝቶ፣ ለካ አንተም ያስፈልጋል ሻማው ምናምን። ሻማውንም መግዛት ይጠበቅብኛል ማለት ነው። ሱፐርማርኬት እንገባለን። አጋጣሚ ደግሞ እዚህ ታች እንትን አለ፣ ከኬኩ ቤት ስር እንትን ነው የሚባለው። ቅድም ያቆጥ ሙዝ ምናምን እሱን ገዛስተን ቤት ጌጤ አስተካክላትም ነው እናንተ ውስጥ ወሬ እንድናወራ አግርና እዛ ሰርፕራይዝ አረጋፋለሁ ማለት ነው

እሱ ቤዝመንታችን ማለት ነው። መብራት የለውም እና ዝም ብዬ የገባው እና አሁን ኬክ እዚህ እዚ ውስጥ እንከታተው እንከታተው፣ አይመስላችሁም? ይበናት ሰው ሌላ ነገር እንዳይል፣ ወይ በቃ ኬኩን ዝም ብዬ መውጣት ያለብኝ። ያለኝ አማራጭ ኬኩን ለብቻው በእጅ ይዤ መውጣት ያለብኝ፣ ከዛ በረጋ አስቀምጫው፣ ጌጤን ደብቀሽ ዘሽ ብዬ ማለት ያለብኝ። ምክንያቱም እዚ ውስጥ እንዲገባ ይችላል። ሊገባ አልቻለም። ከቤት እንደገባሁ ተኝታ ነበር፣ ጭራሽ አልተነሳችም ነበር። ና ቀስ ብዬ ገብቼ ኬኩንም ይዤ የገባሁ ከፋፍቼ ለማስደንገጥ ነበር ያሰብኩት። እዚህ ጋር ድንገት እንኳን ድምጽ ሰምታ ብትነሳ ብዬ ነው፣ ጌጤ በሩን ጥፍርቅ አረምት ያረኩት። ና አጀሪት ግን የመነሳት ፕላንም አልነበራት። እዚህ ጋር ጌጤ ዝም ብላ ያቄች ማረገውን ነገር እያየሽ መሳቅ ነው ስሯ። በቃ ሳዝናናት ነበረ

ኖ ያስቀምጧል እኮ ለምንድን ነው ታዲያ ይሄን የገዛሁት? እኔ እኔ ምንም ደስ የሚል ነገር እንታየው አያገባኝም። ገሪጭን አስቀምጫለሁ። ይህ ምንም አይዝም።

እኔ የላቸ የእዛን ሦስት ነው ምናምን ነው የገዛሁት። ተገልጦ ይቀመጣል ብዬ ስላሰብኩ ማለት ነው። ጀለስ በዚህ ጋር ነው የሚቀመጠው። ምንድን ነው ሼር የሚያስቀምጠው? ጓደኛ እንዳገኙ ለፈንሻ በቃ እና ደግሞ አገኘሁላችሁ ባህላዊ ባህላዊ ነገር

አሁን ቡናም ቡና እየቆለሁልሽ እናቴ። እንደ እመቤት አድርጎሻል። እመቤት ቡና እየተቆላለች ነው። ምን ይምጣልሽ? ቤቱን ነው ተደረከረከ። ደስ አለሽ? ብቻሽን ነው ነው

ቢ ተጋብዘሽ ማለት ቪ እናቴ ልደቴ ደርሶ እንዴት ማዘውን ነው የማውቀው ማለት ነው። የኔ ምግብ አልመጣም እስካሁን። መጥቶ ነው ሄዶ አክቹሊ መጥቶ ነው ሄዶ። የኔ የማላውቀውን ነገር አዘዘ ነው ሲልብኝ ጥቀስ ልብኝ መልስልኝ ብዬ ቀይሬ ያው እሷ በልታ እየጠበቀች ስለዚህ ደግሞ

አንቺ ዛሬ አቀበጥኩሽ። በጣም ቀብጠሽ አታውቂም። እንደዚህ ወሬ ቢ ደግሞ የፍስ ኬክ ነው እንዳልበላ እንኳን አፈር ቢና። በጣም ነው ያማረብሽ። ባል የሚስጥሽ፣ አሜን ሀሌሉያ

so guys ሰብስክራይብ የተጠነ ፋሚሊ አመሰግናለሁ። እወዳችኋለሁ። ባይ